እንዴት ናችሁ ውድ የአቤል ቢዚ ቲዩብ ተከታታዮች እንዲሁም ተመልካቾች፣ ይህ የሳይንሳዊ የሆኑ መረጃዎችን ወደ እናንተ የምናቀርብበት እንዲሁም ደግሞ የተለያዩ ትንግርቶችን እንዲሁም ደግሞ የተለያዩ እውነታ የሆኑ ነገሮችን ወደ እናንተ የምናቀርብበት ቲዩባችን ነው ማለት ነው። እንግዲህ ስለተለያዩ ነገሮች ከዚህ በፊትም አቅርቤላቸዋለሁ። የተለያዩ ሳይንሳዊ የሆኑ ነገሮችን በዚህ ቪዲዮ በዚህ ቲዩቤ ላይ አቅርቤላቸዋለሁ። ዛሬ ደግሞ የምንነጋገረው ስለ ግብጾቹ ፒራሚድ ነው ማለት ነው። እንግዲህ ያው የግብ ስለ ዛሬ የምንወያይ ስለ ግብጻችን ፒራሚድ ነው ማለት ነው። የግብጾች ፒራሚዶች የት እንደሚገኙ ምን የት እንደሚገኙ እንዴት እንደተሰሩ፣ እንዲሁም ደግሞ የጥንትል የግብጽን ስልጣኔ እንዴት አድርጎ እንደሚያሳዩ የምንወያይ ይሆናል። አብራችሁን ተቆዩ እያልኩኝ ወደ ቪዲዮ ጋብዛችኋለሁ ማለት ሲሆን የግብጽ ፒራሚዶች የጥንትን የግብጾችን ስልጣኔ ያሳያል። በእርግጥ ይህ የተለያዩ ክርክሮችም የተነሱበት ነው። እንግዲህ አንዱን ከአንዱ ሌላኛውን ከአንዱ የሚገራ የሚያጋባ እንዲሁም ደግሞ የተለያየ አይነት ትንግርት ያለው ቢሆንም ግን ደግሞ ስለ እነዚህ የግብጽ ፒራሚዶች ጥቂት ነገር ልበላችሁ። እነዚህ ግብጽ ፒራሚዶች ውስጥ ዋና ዋናዎቹ ሶስት ናቸው። እነሱም ጊዛ ማንዌራ እና ካፍሬ ናቸው። በቅደም ተከተልም ስናስቀምጣቸው ትልቁ ጊዛ ነው። ጊዛን እንግዲህ ደምታውቁስ ከሆነ የግብፅ ትልቁ ፒራሚድ እንዲሁም ደግሞ የዓለማችን በጣም ትልቁ የጥንትን ስልጣን የሚያሳይ ስንፃ ወይ ስነ ህንፃ ነው ማለት ነው። ስለዚህ ይህ የግብጾችን የቀድሞ ስነ ህንፃ የሚያሳይ ነው ማለት ነው። እንግዲህ ይህንንም እንዳልኳችሁ ከሆነ የተለያዩ የተለያዩ ነገሮችን እንዲሁም ደግሞ የተለያዩ ስልጣኔዎች ከግብፅም እንደተጀመሩ የተለያዩ ነገሮችን በመስራት ግብጾች ይተዳደሩ እንደነበረ እንዲሁም ደግሞ ግብጾች ይህንን ፒራሚድ ለመስራት ብዙ ጊዜ እንደፈጁ እንደኳተሙ ይነገራል። ይህን እንደምናውቀው ከሆነ ግቡዋይ ወይ ግብጾች ወኢትዮጵያውያኖች ወይ ኤሌኖች ብቻ እነዚህ ፒራሚዶች የተሰሩት ከኖራ ድንጋይ ላይ ተሸፍኖ እንዲሁም ደግሞ ከተለያዩ ድንጋዮች ነው። በእርግጥ የሰሯቸው አካላት አሁንም ቢሆን የሚያከራክሩ ቢሆንም ግን መላምቶችን ለስጧቸው፣ ይህንን የገነቡት ግብጾች ናቸው ይባላል። አንድ መላምት ነው። ሌላኛው መላምት ደግሞ ኢትዮጵያውያኖች ይባላል። ይህ ደግሞ ሌላኛው መላምት ነው። ሌላኛው መላምት ደግሞ ኤሊየኖች ናቸው የሰሩት የሚባል መላምትም አለ። ይሄኛውም ሌላ መላምት ነው። ግን ደግሞ ከነዚህ ከሌሎቹም ለየት የሚያደርገውም ደግሞ ሌሎች ሌሎች መዳምቶች በሚሰጡበት ጊዜ ሌሎች ሌሎች ነገሮችም ደግሞ ከስኑ ጋር መዛነፋቸው አይቀርም። ስለዚህ እየተዛነፉ ይቀራሉ። ባህሪያዎች ናቸው የሰሩትም የሚልም አለ። ግን ደግሞ እነሱም እንዳልሆኑ ሌሎች ሌሎች መረጃዎችም ከፒራሚዶች የተገኘ መረጃ አለ። ስለዚህ እነዚህ ፒራሚዶች ለምን ያገለግሉ ነበር? ለመቃብር ስፍራ የሚያገለግሉ ነበር ግን ከጊዛ በቀን የጊዛ ለየት ያለው ነገር አለ። ይህንንም ስንል እንደነገርኳቸውም ከሆነ የሰራቸው አካላት የተለያዩ ቢሆንም ግን ደግሞ ጥቅማቸውም የተለያየ አይነት አለ። ለአምልኮ ስራ ይጠቀሙበት ነበር የሚሉም አሉ። ግን ደግሞ ትንሽ የሚያቃርበ ለመቃብር ስፍራ ለፈርዖኖች የመቃብር ስፍራ ያገለግል ነበር የሚል ነው። እንዲሁም ደግሞ ሌላኛው ደግሞ ከነዚህ የግብጽ ፒራሚዶች ላይ ትንሽ ግርምት ነው የሚፈጥረው፣ የሲፊንክስ ነገር ነው። ምንድን ነው ሲፊንክስ? እንግዲህ እንደምታውቁት ከሆነ በግብፅ ፒራሚዶች አቅራቢያ እንዲሁም ደግሞ በዛው በአሷን ላይ የተለያዩ ከተማዎች አሉ፣ እንዲሁም ደግሞ የተለያዩ ሀውልቶች አሉ። ይህ ደግሞ ሌሎችን የስነ ህንጻ ባህሪያትን የሚያመለክስ ነው ማለት። ስለዚህ በዚህ ምክንያት እነዚህ የግብፅ ፒራሚዶች አቅራቢያ የተለያዩ ሀውልቶች ተሰርቷል። ከነዚህ አውልቶች መካከል አንዱ ሲፊንክስ ነው። ሲፊንክስ የግማሽ ድመት እንዲሁም ደግሞ ከላይ ደግሞ የሰው ምስል ነው። ይህ ደግሞ ታሪኩ ሲናገር ንግስት ሞ ለተሰዋ በኋላ መታሰቢያ እንዳሰራችው ይነገራል። ምክንያቱም እሷ ልክ እንደ ኢሰይስ እንዲሁም ደግሞ ኮህ ወይም ደግሞ የቀድሞ በኋላ እንደ ኦሳይረስ ይቆጠርና እሱ የድመት ክፍል በመሆኑ እንዲሁም ደግሞ የላይኛው የሰው ክፍል በመሆኑ ለሞቶ በኋላ መታሰቢያነቱን እንደሆነ ትናገራል። እሷ ደግሞ ክንፍ ባለች ነገር በመወከላ ደግሞ ከኢሲስ ጋር ተመሳሳይነትን ፈጥሯል ማለት ነው። ስለዚህ እነዚህ ሁለቱ ነገሮች ግራ የሚያጋቡ ቢሆንም ግን አንዳንድ ነገሮች እውነት እንደሆኑ ይናገራል። እነዚህ ፒራሚዶች የቆሙት የዛሬ አራት ሺህ አምስት መቶ ዓመት ነው። የዛሬ አራት ሺህ አምስት መቶ ዓመት ይህ እንዳተከሰ ይህንን እንደሰሩ ይታወቃል። ስለዚህ የዛሬ አራት ሺህ አምስት መቶ ዓመት ወደ ኋላ ሄደን ይህንን በተለያዩ ነገሮች ማለትም ከተለያየ ከሩቅ ቦታ ከስምንት መቶ ኪሎ ሜትር ድንጋይ በመቅፈት እንዲሁም ደግሞ ሌሎች ሌሎች ነገሮችን በማድረግ ወደዛ ድረስ እንዳመጡት ይነገራል። ማለት ይህ ብቻም አይደለም። የሰሩ የሰሩት ሰዎች መላምት ይገራችሁ ግብጾች ናቸው የሰሩት ሲባል ግብጾች አንዴ በስልጣኔያቸው ጎበዞች እንደሆኑ ይናገራል። እንዲሁም ደግሞ ሌላኛው ነገር ደግሞ ኢትዮጵያውያኖች ናቸው የሰሩት ሲባል ከዚህ በፊት ኢትዮጵያ ግብጽንም ይዛ ነበረ እንዲሁም ደግሞ የግብጽ ገዢ የሆነው አንዱ ክውፉ የአራተኛው ክፍለ ዘመን ማለት ሀያ ስድስተኛው አመት አለም የአራተኛው ፈርዖን ክውፉ ፍጹም ኢትዮጵያዊ መልክ እንዳለው ደግሞ እንዲሁም ደግሞ ያንን ፒራሚድ እንዳሰራው ይጠቀሳል። ሌላኛው ደግሞ ሄኖክ ነው የሰራው ይባላል። ለምን ሄኖክ ነው የሰራው ሲባል የሚባልበት ደግሞ እንደዚህ አይነት ቀመር የማይቀየር ቀመር ያለው ሄኖክ ብቻ ስለሆነ ሄኖክ ነው የሰራው የሚል ደግሞ ሌላ መላምስ መጣት። ስለዚህ ይህ ነገር እውነታው ያልተጣራ እንዲሁም ደግሞ ሌሎች ሌሎች ነገሮችም አለ። ከዚህም ጋርም ተያይዞ የተለያዩ ጽሁፎች እንዲሁም ደግሞ የተለያዩ ስዕሎች በፒራሚዶች ውስጥ ተገኝቷል። እነዚህ ፒራሚዶችም ውስጥም የተገኙት የተለያዩ ትንግርቶችን እንዲሁም ደግሞ የተለያዩ እሳቢዎችን የፈጠሩ ቢሆንም እስከ ዛሬ ድረስ ግን ምንነታቸው እንዳልታወቀ ተጠቅሷል። ስለዚህ የዛሬውም የግብፅ ፒራሚዶች የነበረን ቆይተ ይህንን ይመስል ነበር። ሌሎች ሌሎች መረጃዎችንም ለማግኘት የተለያዩ ጥረቶችን ብታደርጉ እንመክራለን፣ የተለያዩ መጽሐፍትን ብታነቡ፣ ምክንያቱም ይሄ ነገር በጣም ያሰላሻሽ እንዲሁም ደግሞ የተለያዩ ነገሮችን የሚፈልግ ስለሆነ ብዙ ምርምር የሚፈልግ ስለሆነ ይህንን እንድታደርጉ ነው እንደምለው። እንዲሁም ደግሞ ላይክ ሼር፣ ሰብስክራይብ የሚሉትን ባትኖች እንዳያስረሷት ነው ላ ምክንያቱ፣ ማበረታታት የምትፈልጉ ካላችሁ እኔ ማበረታታት እንድትችሉ ማለት ነው። የዛሬው ቆይታችን ይህን ይመስል ነበር በዚህም